ላይ አይደራጁ ሙላ እና በግሩፕ ሰብስበናቸው በግሩፕ መልስ ሰጠና በግሩፕ እንደዚህ እንትን እናደርጋቸዋለን። የግሩፕ እንትን የወዶለ እንደ በግ መነዳት ግሩፕ ነገር ያደርጉት እና አንደኛቸውን እና ላይክ እንደምንም ሰው አንቺ ስቴይ ኦን ዩ ግራውንድ ጠበቅ አድርጊው ጠበቅ። ወዴት ግራውንድሽ መሰረትሽ፣ መሰረት ለማን ያልሺው ነው ሰው ላይ ሳይሆን ፈጣሪሽ አሁን ዛሬ ይችል ስታስታውሽ ዱአ አድርጊላት፣ ዱአ አድርጊላት ፈጣሪው ይቺን ልጅ በቃ መልሳት ላይ ጥላቸው፣ እንዳትጠያት። እንደውም እሰይ በቃ ሪማይንድ እንዳረገችሽ ፈጣሪዬን፣ አንዱ ፈጣሪዬን ይዤ በመምጣቴ ሊደርስብኝ የሚችለውን ነገር አንተ አስብላት ብለሽ በቃ ሌላ ነገር ልትሰጫት ምቹ የለም። ዱዐ ብቻ ነው የምታደረግለት። ፈጣሪ ነው እንደዚህ አይነት ሰዎች ሊቀይርም ሊያስተካክልም የሚችለው። እና ልንጠላትም ለእሷም አንችልም ማንንም ለምልንጠላም አልመጣንም ስለምናወስ ስንመጣ ላህን ወደናል ቀጥተኛውን መንገድ ይዘናል ስንል የተጣመመ ባህሪያቶችንም ይዘን መቀጠል እንችላለን ማለት አይደለም። አንችልም። እኛም አልተፈቀደልንም። እነሱ ስለባለጉ አብረን መባለግ እንችላለን ማለት አይደለም። አንችልም። ባይዘ አይጋችሁ ባክ የእሷንም ግን ዱዓ ለማድረግ ደግሞ መቀጠል አይቀርም። በቃ ላይ ምን አይነት ተአምር ነው? ምን ሆና ነው? ስፔሲፊካሊ ከመጣህና ካወራኝ፣ እኔ ሴቶቹን በተደጋጋሚ በአደባባይ በግልጽ ቋንቋ የማወራው ሴቶቹ ፋይናንሻሊ ኢምፓወርድ መሆን አለባቸው፣ ካፓሲቲቴድ መሆን አለባቸው እያምናለሁ፣ አቅም ይኑራቸው አቅም ከፍሬ ያለው በሚል አንቺ ላይ ደንሳለሁ ብትለኝ አልፈቅድላትም። ከዛ ውጭ ግን ያገኘችውን ያንን መልካም መንገድ አላህ ይርዳት እስከሚመልሳትም ድረስ ዱዓ አደርግላታለሁ ዳሴት ሶው አንቺ እንኳንስ ሙስሊም እህት የሆነሽ ቀርቶ ቢፈጠር እንደዚህ አይነት ኬስ ከኔ የሚያርቅሽ ነገር አልፈልግም። ለእነዚህም ደግሞ ኤክስፕሌን ማድረግ አይጠበቅብሽም። በጣም ያስቃሉ። አምሶ ሶሪ አብሶ እኔ ቤት ሆኖ እንደዛ ደፍረው ለማለት መብቃታቸው በጣም ያዘንኩትኝ። ሶሪ። እሺ፣ እናመሰግናለን ውዴዋ። ጃቢር አሰላም አሌይኩም። እሺ፣ ራዬ ኦኬ

አብዛኛው ቤት በቃ የሆነ ማለት እኔ ምን ማድረግ አለብኝ ማለት ምን መቦሰት አለብኝ እነሱ እንዲያምኑ። ሰላሙ አሊኩም አንዴ ይቅርታ። ዋሊኩም አሰላም። ሄሩ ሰላሙ አሊኩም ዋሊኩም ሰላም ራቱ ሊያበርካቱ ጃ ኒዌስ ማናቸው የሚገባቸውስ ቤተሰቦችሽ ራሱ ትልቅ ቦታ ያልሽ ነገር ሁሉ ሁሉንም ጥለሽ የመጣሽለት ቦታ እስከሆነ ድረስ ለትልቁ ቦታሽ፣ ገና ወደፊት እኮ ብዙ እንማማራለን። ኮዋር አንቺ ሰውን ፈጣሪያችን አላህ እንደንትነ ሁሌ ስልሳ ምተሽኝ ከሆነ አንድ አይነት እንድንሆን ቢፈልግ ምን ያደረገን ነበር? እንደ ሮቦት ቅምቅምቅምቅም አድርጎ ያደርገን ነበር። አንድ አይነት ህይወት እንድናሳልፍ ያደረገን ነበረ፣ አንድ አይነት ማለት ነው አንድ አይነት በቃ እኔም አንቺም የምንሰልምበት መንገድ አንድ አይነት፣ ሌሎቹን ከዚህ በፊት የሰለሙትን በአጠቃላይ ሰዎች አንድ አይነት ያደርገን ነበር። ግን አላህ የወደደውን ላደረገው እኛ ማንን እንደውም ሌላ ቢደነቅበት የአንችን ህይወት ማስተማሪያልነት ብታደርገው ብትቺ ይህንን መንገድ ጆርኒ ያልፍ ያለው ካልች ለሌሎቹ በግጥምሽም አላህን የምታወሽበት በኑሮሽም አላህን የምታሳይበት ብትሆኚ ከዚህም በፊት ስላልኩሽ እንትን ኢንተርቴን የሚያደርጉሽ ነገር እኔ ኢንተርቴን አያደርጉኝም ማ ያ ማለት አንድ አይነት እኔ ያገናኘን ነገር የአላህ መንገድ ነው እና ያ ሁሌም ያስቀጥለናል ግን እኔ መሳይ አይደለም ራስሽን እንድትሆኝ ነው የምፈልገው አንቺ ራስሽን መሆንሽ ራሱ ያ ስኬት ነው ያንቺን ስኬት ያልሽውን ደግሞ ለሌላ ሰው ፉክክርሽ ከማን ጋር ነው ፕሩፍ እንደዚህ ላረጋግጥላቸው እንደምትይው እና ማን ናቸው ከአንቺ እና ከራስሽ ነው ፉክክርሽ መሆን ያለበት ሄራ የዛሬ ዓመቷና የዛሬዋ ሄራ ጋር ፉክክር ግጠዩ፣ ሄራ ምን ላይ ደረሰች ብለሽ ከራስሽ ጋር ግብግብ። ግን ከአዲስ ጋር ወይ ከከሊድ ጋር ከፕሩፍ ከምታረጊው የሙስሊም ኮሚኒቲ ጋር ከማንም የለም። አንቺ ከራስሽ ጋር ግን፣ አማይ ጌቲንግ ቤተር፣ አማይ ጌቲንግ ላይክ የምፈልገውን ህይወት የምፈልገውን እንትን እያደረኩኝ ኩኝ ነንጎይ ከሰው ላይ ከተደግፍ ዛሬ እኔ እኔ አይዞሽ እህቴ አለው ያልኩሽ ነገ ላይ ዘንበል ላደርግሽ እችላለሁ። ግን የተደገፍሽው አላህ መንገድ ከሆነ ጅስኪፕ ስቲክ ሆነ በአላህ መንገድ ተከሻሽን ሰው ላይ ሊን ማድረግ ሳ አንቺ ከነገ ዋጋ እየተፎካከርሽ ቀጥታ እንደ ብትች እየተሳሳብሽ እየተያያሽ ወደዛው ብትጂ፣ ካልሆነ ግን እየጣልሽ እጂ ከአላህ መንገድ የሚያረቅሽን ነገር እየተውሽ እጂ። እንደ ምክር ካሰብሽ ለዛሬ የምመክርሽ ነገር ሌላ ነገር አይደለም። አንቺ የራስሽን መንገድ ታውቂያለሽ አንቺ የመረጥሽውን ምርጫ አንቺ ታውቂያለሽ። እኔ አንቺን አንዷንም ነገር የሄድኩት አይኖርም። አንቺን ጀጅ የማድረግ ስልጣንም መብትም የለኝም። ከፈጣሪ ውጭ ማንም ለሰው ልጅ ፈራጅ የለውም። ስለዚህ እሱ ለሚፈርደው ፍርድ ደግሞ እኔን አማክሮ አለመፍረዱ አልሃምድልላ ሰዎችን አማክሮ ፈርድ ቢሆን ኖረው ፈጣሪያችን አለ አቤት ስናሳዝን ላይክ

መቼም ሄጂም ከፍታም ዝቅታም ሚዛንም የራሱ ሁሉ ነገር ለሆነ ፈጣሪ ያለ አመሰግነዋለሁ። ስለዚህ ማን ላይ ነው የምደገፈው ነው? እኔ ሰው ላይ ለምደገፋለሁ። አልሐምድሊላ ሰው ሲሰጠኝ አላህን አመሰግነው፣ ፈተናም ሲሰጠኝ አልሐምድሊላ። እንደዚህ አይነት አሁን የተፈጠረውም ነገር ራሱ አልሐምድሊላ ትምህርትን ይሰጠኝ። ሰዎችም እንደዚህ ቶ ኤክስትሪም ሰውን ለእንትን ለማድረግ ይሄዳሉ፣ ልብን ለመስበር። ስለዚህ ነገ እኔም ላይ እንደማይደርስ እርግጠኛ መሆን አልችልም። አልሐምድሊላ ትምህርቱን የሚያቀርብልን ሶ አንቺ የደረሰብኝ ብለሽ ከመሰበር ይልቅ ኦኬ አይ ቲንክ አም ዱይንግ ሳምቲንግ ራይት፣ በአንድ በኩል ጥሩ እየሄድሽበት ያለበት መንገድ አለ ማለት ነው። ያንን ለማጠልሸት ከመጡ አንቺ ጥሩ ያልኩሽን መንገድ ኪፕ አፕ ነው። ሶ እንደ ምክር በርቺ፣ እኔም የቻልኩትን ያህል አበረትሻለሁ፣ ከጎንሻለሁ። እኔ ሳይሆን ግን ዋናው መደገብ ምክንያት አድርጎ ለሚሰጥሽ እሱን ፈጣሪያችንን እያመሰገንን ተያይዘን እንሄዳለን። አይዞሽ ይከሰታል እንደውም፣ አሪፍ ነው እንደዚህ ነገር ሲከሰት። ምንድነው ዌክ አፕ ኮል ነው። ላይ ዋል ማይ ፍሬንድስ ማናቸው ሰራውን ዲንጌ ውሉዌ ሁሉንም ቼክ አድርጊ፣ የመከርክሽን እኔ ዛሬ ነገ ልቀየር እንደምችልም ሪማይንድ አድርጊ። ለካሚሰጠው ስለዚህ ምንድነው ማድረገው የምቀበለውን ነው መምረጥ ያለብኝ እንጂ ለካሚዩትን ማድረግ እችላለሁ። ለዛ ስሜትም ኤነርጂ አለመስጠት እችላለሁ። አዲስ እንደዚህ አታደረግ ወይ ዳስ ዩሮ ኦፒኒን ናት ማይን ጀስ ማይንድ ዩኦን ብዝነስ ማለት ጀመር። አዲስ እንደዚህ አታርግኝ፣ ዱ ሚ ዩ ዱ ዩ ማለት ጀመርኩኝ። ገባሽ? አንዳንዶቹ እንደውም እሺ፣ አመሰግናለሁ ቴንክ ዩ ወደ ማለት ሚሄድ ያንን ስታደርጊ ነገሮች ለካ አንቺ የምትሰጪው ኤነርጂ ስለሆነ ምን ያደርጋል? ከህይወትሻ ነገር እንደዚህ አይነት ሰዎች እየጠፉ ፌድ እያደረጉ እየለቀቁ እየጠፉ ምናምን ሁሉ ይመጣሉ፣ እና ዋው ላይ በሰአቱ እኔ የሰጠውት ኤነርጂ ነው መልሶ ለካ እነሱን እንትን የሚያደርጋቸው። የለም የምትፈሪው ነገር አላል እንዲ ድባል አልፈልግም የምላትን ስለ ትዳር እንዲነካብኝ ስለሆነ ኒቃብ እንዲነካብኝ የማልፈልጋትን ፓርቲ መተው ይነኩታል። ሲቆነጥጡኝ እጮሃለሁ ማለት ነው። ብቶሻል ያንን ማድረግ እንዳለብኝ አቅና ግን የሆነ ሰው ተናገረኝ ብዬ አብሬ ይጩሃለሁ። ሰው ምንድነው ማድረግ ያለብኝ ለዛ ነገር ኤነርጂ አይደለም የምሰጠው። ሰው ምንድነው ማድረግ የምመልሰው ነገር ከዛ ነገር ጋር ያለኝ ናታችነት ማራቅ ነው። አንቺ አሁን በጣም ለምን ግጥም እንደዚ ለምን እንደዚ ታ ማይንድ ዩሮን ብዝነስ አንቺ ግን ለራስሽ ምን ላይ ነሽ ነው። ከዛ እኔ ስለ እኔ ምን ላይ ነኝ የማውቃቸውን ነገሮች ላይ ምን ላይ ነኝ ነው። አንቺ ምን ላይ ነሽ ነው። እሱ ውድድር ሻ ሄደሻል ነው እንጂ ቁራን አቀሪም እንደ ሀያ አራት ሰዓት ቲክቶክ ተቀመጠች ምናምን ይሉኛል። ላይክ ያ ዩራይት አይገርማችሁ። ማለት ጀመርክ በፊት ላይ አይደለም እኮ ኦቨር ኤክስፕሌን አደርጋለሁ። ይኸው ላይቭ እየተማርኩኝ አስር ደቂቃ በውስጥ ቁራን ቀርቼ ነው የመጣሁት። የእውነት የእውነት ማለቃቀስ ነው የሚቀረው። ይኸው ከሰላሳ ደቂቃ እንደዚህ እሰራለሁ እንደዚህ ሰላት እመኑኝ፣ ይጋጋጣለ ማለት ነው። ዋይ እኔ ዩዱ ዩ አንተ ቁራን እየቀረ ነው የምንሰራለት ቲክቶክ ላይ ራሱ ወደዛው ሪፍሌክት ማድረግ ጀመርክ ላይ ስለዚህ ኢትስ ፋን ፎርሚ አሁን ለመመለሳቸው መልሱ በሰዓቱ ኔ ሪቴት ሳይቆነ ስለዚህ ስቆነጠጥ ምንጮ ከሆነ እኔ ጋ ቁስል አለ ማለት ነው። ስለዚህ ሄራ ዩኒቲ ሂል አንደኛች ራስሽ ዩኒቲ ሂል ሲስተር ቲ ሲስተር አደባባይ ማለት ባይጠበቅብኝም ዊኒቲ ሂል አሰ ሶሳይቲ ስንቆነጠጥ የምንጮበት ነገሮች ካሉ ቼክ ማድረግ እንዲህ ሰባ ለምን ይከፋኛል ነው ካልከፋኝ አስ እዚህ ጋ አንዳንዴ ተናደሻል ሲለኝ የምር እኮ አልተናደድኩም ግን እንትን ያደርጋችኋል ኦቨርዌልም ነገሩ ወደ ላይ ወደ ላይ ነው። እንደዚህ ኮንሰርን ሚ እኔን የማይመለከት ላይ እንትን አላደርገውም። ሰው ላቭ ዩ ሪስፔክት ታውቂያለሽ፣ ምን ያህል ከሰለሙት ሁሉ መስለምሽን ራሱ ሳላቅ ነው ያቀረብኩሽ ያለሽ ተጫዋችነትሽ ያለሽ ለሰዎች የምትሰጪው ፍቅር ነፃነትሽ፣ ማንንም የሚያስደስት ነው። ይሄ ራሱ በቂሽ ነው፣ እንደ ስብዕና። ያንን መጥተው ቶክሲክ ነገር ሲረጩበት ድናት ሌት ደም እንዳትሰጫቸው ኢነርጂሽን። ኦኬ አንቺ ቢዩቲፉል ፐርሰን በቃ፣ ተ ዌይ ዮ አር። የሚወዱሽን ሰዎች ወደ መውደዱ አንቺን ኮንሰርን ለአንቺ ፎከስ ወደሚያደርጉት ጋር ፎከስ አድርጊ። ፎከስ ለማያደርጉት ላይ ባይ ብሮ መቼ ነው እንደውም፣ መቼ ነው የምትሄዱት? ማለት አፍጥኑት ነው እኔ የምለው ለእኔ ቶክሲክ የሆነና ኤነርጂ ድራግ የሚያደርጉት አሁን ላይ መንገድ ወሳስቡ የሚሞክር ሰው ካለ ላይ ባይ። ልክ ራሱ ቢሆኑ ትክክል ቢሆኑ ራሱ አሁን ላይ ለኤነርጂ ቶክሲክ ከሆነ ኤሊሚኔትድ እና እንደ ሲስተር ቱ ሲስተር ከጠቀመሽ ነው አድቫይሱ ሰጁ። ለሌሎቻችሁም እኔ ከጠቀማችሁ ማይንድ የሮን ቢዝነስ አፍንጫችሁን የማይመለቅ አያቴ ብዙ ዓመት እንዴት እየኖርሽ ነው? በዛ ላይ አስም አለባት። አስም ኖሮባት ግን ሕክምና ስትሄድ ብዙ ወቅ የምታረግ ብዙ ስትሰራ አይኖረች ምናምን ቀማት ሰራ የለም ተሸክማ ጉዳይ ያልሄደችበት ምናምን የለም። አያቴ ና እንዴት ነው ምናምስ አፍንጫዬን የማይሆን ቦታ አልከትም ትላለች። ላይክ ማለትም ያላለ አምናት ኖይዚ፣ ኖይዚ ስትሆኑ፣ እዚህም እዚህ የምታሸቱት ነገር አፍንጫችሁን ገብቶ ራሳችሁን ሊደፋችሁ ስለሚችል ማይንድ ዩር ኦን ብዝነስ፣ ጤናማ ትሆናላችሁ። ለእናንተም ለእኛም ሁሉ ነገር ላይ ያቃለ ሁሉ ነገር ላይ ይገባኛል፣ ሁሉ ነገር ላይ እንደዚህ ነው፣ ሁሉ ነገር ላይ ኦፒኒስቲክ፣ ሁሉ ነገር ላይ አብሶ ሰለምቲዎች ላይ። ጀስት ቴክ ኢት ኢዚ ብሮ፣ እናንተ ስላረጋችሁት እኛ ማድረግ አይጠበቅብንም። አላህ የጠራን እኛ በተለይ ስፔሻል ካነ ወይ ሊሆን ይችላል፣ ያመጣን በሚገርም ሁኔታ ሊሆን ይችላል። ከእናንተ ብትማሩበት የሚጠቅማችሁ ይችል ይሰልማ ገና ነገ ብዙዎችን የምጠራ ልጅ ልትሆን ስለምችል፣ አረጋጉት አይ ዶንት ጊቭ ሃር ሃርድ ታይም። ያው ብዙ ጊዜ የመታ እንደዚህ አይነት ነገሮችን አታወራንም። ራሳችሁ ናችሁ የመጣችሁበት። ስለዚህ ባክፍ፣ ወደ ቦታችሁ ተመለሱ። ጀስት ባክፍ፣ ወደ መጣሽበት ሴትዮ። የሚሆን የላኩሽ ሰዎች የሚሆኑ ጋር ፕሮብለም ምናምን ባክፍ ጎ ሆም፣ ውሃ ጠጪ ምናምን። ግዴታኛ ቲክቶክ ላይ መምጣት አይጠበቅብሽም ኢንሰልት ማይ ፍሬንድ ኦኬ። ሰው ለመጣሽ ሴትዮ፣ ጀስት ባክፍ ለሄራ ማይንድ ጊሮን ቢዝነስ። አንቺ እራስሽን የራስሽን ቢዝነስ ማይንድ አድርጊ። የማይመለከትሽን ቦታ ላይ አቲች ኦኬ። ቢቻል የማይመለከትሽን ነገሮች ሁሉ ላይክ እንዲህ እኮ ስላሉኝ ነው የምትይው። ነገር ካለ ራስሽ ላይ እኔ እንዲህ ሲሉኝ፣ ኦኬ፣ ምን ማለት ጀምር። አሁን ትልቁ ሁለት ፕሮብለም የነበረኝ አላልኩሽም? የኒቃብና የትዳር ሶ አይ ሴይ ትዳርን ኦኬ፣ ኔጌቲቭ ሰጥቼው ነው እነዚህ ሲቆነጥጡኝ የምጫወው። አላ ካለ ለካ መሆን የሚችል ነው። ስለዚህ አይቴክድ ዚ ትዳር ሲሉኝ፣ ኢንሻላ ማለት ጀምር። ኒቃብ ሲሉኝም፣ ኢንሻላ ሲገባኝ እነቀበው የለ እንዴ? እንትን አያረገኝ ጀምሪያ እናንተ ሚቃምች ምን ምላም አለለም ኢንሻላህ ሲገባኝ ካላረገዋለሁ። እውነት ኢንሻላህ ከገባኝ አገባለሁ። አንቺም ደግሞ ኢንሻላህ ነገ ላይ ያልቻቸው ነገሮች ሲገቡች አሚን ማለት ትጀምሪያል አሚን፣ እንትተች እንሻላ ሊሆናል። ፖዚቲቭ ባት የሚሰጥሽን ባድ ኤነርጂ ተርን ፖዚቲቭ ዩር ማይንድ ኞሮን ቢዝነስ፣ የራስሽን ቢዝነስ ማይንድ ስታረግ የሰዎች ኔጌቲቭ ኮመንትን ወደ ፖዚቲቭ አውትካም፣ ይህ ነገር ቢጠቅመኝ ማለት ነው። ውልተርነት እንቀይረዋለን፣ ያ ኔጌቲቭ የሚዋጋውን ኤነርጂ ቢጠቅመኝስ እንደ ሶርድ ትጠቀሚያለሽ፣ መሳሪያ የህትነት ምክሬ ነው። ከልቤ ነው እየነገርኩሽ ያለሁት፣ የራሴን የለፍኩበትን መንገድ እዚህ ጋር ስናገር ለሌሎች አይ ነው፣ ራሴን አጋልጬ እየሰጠው እንደሆነ ግን ቢጠቅምሽ ብዬ ነው። ቢጠቅምሽ ወስደሹ ብዬ ነው። እቺ ትንሿ ናት። ከዚ እኔ ፊት ለፊት ነው ወጥቼ ያለሁት። አንቺ ሚዩት አድርገሽ ለተወሰነ ቀን ብትጠፊ ትረሻቸዋለሽ፣ ስለማውቀው ነው። እኛ ግን ወስነን ለአንድ አመት ቢያንስ እዚሁ ላይ ዳው